ሴትን በብር መግዛት ሆነ ጥያቄ ስትጠይቅ ወደ ክርስትና ነው የምትገባው። አሁን እኮ ትክክለኛው ያንተ እምነት ነገር ጊዜጠቅደርገው አዳምጠኝ። ጥያቄ እየጠየቅ ሳይሆን ደምድመ እየተናገርክ ነው አሁን። አንተ ብር ሴትን መግዛት አይሆንም አያልከኝ። ከአንድ በላይ ማግባት ይቻላል ይቻለ። ስለምንድን ነው ብትለኝ ችግር የለውም

አንድ ለማግባት እራሱ ያን መስፈርት ካላሟላ አይፈቀደለት አላህ በቁርአን ላይ በሱረቱ ኑር ላይ ሲናገር مناላ ወሊ ይስተዓፊፊ الذين لا يجدون نكاحا حتى يغنيهم الله من فضله እነዚያ ለማግባት አቅሙ የሌላቸው ሰዎች አላህ ከጸጋው ከትሩፋት እስኪያብቃቃቸው ድረስ ይቆጠቡ አለ። አያር እስኪያገኙ ድረስ የማግባት አቅሙና ችሎታ እስከሌለበስ ወይ ተረጋጋ እባክህ። አቅም ካለ አግባ፣ አቅም ካለ ማስተዳደር ከቻልክ አግባ ይላል። አራት አለ ነው ከእኔ ከአንድ ጀምሬ ልነግርህ ነው። ስለ ሁለቱን እንሄዳለን። አብሽር ችግር አላህ ስብሐነ ወተዓላ በነቢያችን ሰለላሁ ዓለይሂ ወሰለም ምን አሉ? ልክ እንዲሁ መን እስተጣዐ ሚንኩም አልባአተ ፈልየተዘወጅ አሉ። ከእናንተ የጋብቻ ንጥጥ መቋቋም የሚችል ካለ ያግባሉ፣ ያልቻለስ እንዳያገባ። አንድ ለማግባት እራሱ መስፈርቶች አሉት። አንድ ለማግባት እራሱ መስፈርት አሉት። ያን ካሟላ አንድ አገባ፣ ያን ካላሟላ ግን አይፈቅድለትም የሴት ልጅን ህይወት ወደ ህይወቷ ለማምጣት ሰውየው ያለምንም እንትን የሚያስተዳድርባት ነው ስል የሚያበላት አሁን ለምሳሌ ማለት ነው እኔ አሁን የለኝም በሆነ ሳ ሎተሪ በጣም ሚሌላል በሆን በቃ ሴት ልጅ መግዛት ይችላሉ ማለት ነው አሁን ይኸውልህ ሴት ልጅን መግዛት መጽሐፈ ላይ እንዳላሳይህ ላስረዳ የጠየቅ አሁን ዘለ ወደ ክርስትና ትግባ ወደ ራስ ኮ ጠይቅ አደለም ይሄ ዮሴፍ አዳም ጠይ መግዛት አይደለም ሴት ልጅን ስታይገባ ወጭ እኮ ታደርጋለህ

አንድ የሚወት አድርግና ና አትረብሽን። በቃ ለመልስለህ አቋረጥ ና አትረብሽ። አሁን ደግሞ አዳም ሴት ልጅ መግዛት ማለት እዚህ ጋር ያሳየ እግዚአብሔር ይሄ ነቢ፣ ሆሴ የሚባለውን ነቢ ሂድና ጋለሞታ ሴት ውሰድ ይለዋል። ተመልከት፣ ምን አለው እግዚአብሔር። እግዚአብሔር በመጀመሪያ ሆሴን በተናገረ ጊዜ ይላል ሆሴ የሚባለው ነቢይ ሲያናግረው ትልቅ ዱብዳ ጣለበት። ይህን ነቢይ ምን አለው ሂድና ጋለሞታ ሴቶችን፣ አመንዝራ ሴቶችን ለራሱ ውሰድ አለው። አምላክ እንዴት ነው? አመንዝራ ሴትን ንስሐ እንዲያደርጉ ጥሪ ያደርግላቸው ይላል እንጂ ሂድና ውሰድ እንዴት ይለዋል? ሂደህ ባር ቤት የሆነች ሴት መውሰድ ማለት ነው። ተመልከት ምናለ እግዚአብሔር እግዚአብሔር ሆሴን ምናለው ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለች፣ እና ሂድ ከዚያስ ጋለሙታን ሴት የግልሙትና ልጆች ለአንተ ውሰድ አለው። ተመልከት ውሰድ። እርሱም ሄዶ የደቤላይንም ልጅ ጎሜርን አገባ ይላል። እርሷም ጸነሰች ወንድ ልጅን በወለደችለት ይላል ጋለሞታ ሴት እንዴት ነው የወሰዳት? ከተባለ ኑ ቁጥር ሶስት ላይ እንሄድ። በአስራ አምስት ብር ነው የገዛት። የጌታ ሰው ዘመን ይባረክ። ያውና ምን አለ እዚህ ጋር? ያውና ሆሴ ምን አለ? ቁጥር ሶስት ላይ እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተ ሙሽማዋን የምትወደውን አመንዝራይቱን ሴት ውደዳለኝ ዳለኝ። ከዚያስ ምን አለ ሆሴ? እኔም በአስራ አምስት ብር እና በአንድ ቆሮስ መስፈሪያ ተኩል ገብስ ገዛኋት። የጌጣ ሰው ቃል በቃል ገዛኋት አለ። በብሩ በአስራ አምስት ብር ማለት ነው። በአስራ አምስት ብር በአስራ አምስት ብር ሴት ይጨምርልህ፣ ሌላ ሌላ ይጨምርልህ። ድንግል ደግሞ በአርባ ብር አለ። ከፈለክ አንድ ሰው አለ እግዚአብሔር የሆነችን ሴት ሂዶ ብላቴና ሴት ቢገናኛት ድንግልናዋን ቢወስድ ቢደፍራት፣ አርባ ብር ለአባቷ ይስጣ አለ። ሄዶ የዳህ መዛ አርባ ብር ትሰጥና

ማናቸውም ሰው ድንግልና ያላትን ያልታጨችን ልጃገረድ ቢያገኝ ወስዶ ቢደርስባት ቢያገኙትም፣ ያ የደረሰባት ሰው አምሳ የብር ሰቅል ለብላቴናይቱ አባት ይስጥ። አስነውሮታል እና ሚስቱ ሁነው በእድሜውም ዘመን ሁሉ ሊፈታት አይገባውም። ማለት ያው ሰላ ሄደህ ድንግል ያላትን ልጅ ብላቴና ልጅ አለ ተመልከት፣ ህጻን ልጅ ነች። ሄደህ ብትደፍራት ድንግልና አለ ብትወስድ ቅጣቱ ምንድን ነው? እግዚአብሔር ያ ሰው ይቀጣ ምናምን አይደፈራት ላላላላ አይቀጣም፣ በፍጹም ይጨመርለታል። መድርቃን ያችን ልጅ ይዞ ይወስዳል። አምሳ ብር ሄዶ መዞ ያንከራ ይቅር በለኛ፣ አምሳ ብር ልጅህን ደፍሬያታለሁ ብሎ ለአባትዬው ይሰጣል። አለቀ። ይሄ ነው። እኛ ጋርስ አንዲት ልጅ ድንግላ መስሎ ደፍሮ አምሳ ብር በአምሳ ብር ሊፋጥተው አምላካችን አለ፣ በፍጹም አይሆንም። እንዲህ ይሄ ሴት ልጅ ክብር ማርከስ ነው። ወላሂ ላዝ አምሳ ብር ሄዶ ይሰጣል። ጫፎ አይነካም። ይሄ ሰው የአምላክ ህግ ነው በቃ አስባችሁታል እህትን ደፍሮ በማ ነው ድንግልናዋን ወስዶበት፣ ምንም ማድረግ አትችልም። አንድ ጫፉን መንካት አትችልም። አምሳ ብር መጥቶ ይሰጥሀል። ይሄ እግዚአብሔር ሕግ ነው። አለቀ በቃ። ያችን ልጅ ወደ ቤት ተወስዳለ፣ ጠቅልሎ ሁሉ ይወስዳታል። ያችን ተደፍራም አስባችሁታል፣ በዚያ በደፈራ ሰው ትኖራለች አብራ ቤትም የለም። የጌጣ ሰው ዘመን ይባረክ። የዛሬው ሌሊት የአንተ አይደለም። ጌታ ሰው ተበላ የዛሬው ሌሊት የእኔ ነው። ያ ሰላም ያ ሰላም ያ ሰላም ትንሽ ልዞር እስኪ ባላ እኛም ለንግጠና ያ ሰላም ይሄ ሰፈር በአላ ፓሪስ ነው። አዳ ይቅርታ አይደለም፣ ከዋቋፍቺ ሰፈር የወደፊቷ አደጋን ትባላለች። ለአሁን ለጊዜው ዱባይ ነች። ለጊዜው ዱባይ ነች። የወደፊቷ አደጋን ትባላለች። እስኪ ተመልክቱ በላ። ያ ሰላም ያ ሰላም

አልፈለገኩ አለማግባት ሆኗል። ለምሳሌ አጎቱ ልጅ አይደለችም የጎረቤቱን ልጅ እኮ ካልፈለገ ያለው እኔ ህግ ግን፣ አሁን እስካወረደው ድረስ አልክድም። ልዩነታችን ምንድነው? እነሱ ይሸመጡታል። እኛ አምላክን ቃል እናከብራለን። አያቸው አይደል? ይህ ነው ሙስሊም ልዩነት። የአምላክን ቃል ከመጣ እናከብራለን። የአጎት ልጅ ግን አግባ ትለኝ ል ስላለመድኩት ይህን ነገር በሀገሬ አላገባም። መፍትሄ ነው። አላህ ይህንን ለምን አላገባም ብሎ አይጠይቅህም። ነቢያችን ሰለላሁ ዓለይሂ ወሰለም የሆነ ስጋ መጣላቸው፣ በእርሳቸው አልለመዱትም፣ በመካ ምድር ላይ አይበላም። ያ ስጋ ግን ከእስላም አንጻር የተከለከለ አይደለም ብሎ ብሎ ሲያመጡላቸው ጊዜ አይ እኔ አልበላም በሀገሬ ላይ ስላልለመድኩት፣ እናንተ ግን መብላት ትችላላችሁ ከፈለጋችሁ አሉ። ይሄ በቃ የእኛ መርህ የእኛ መርህ ይሄ ነው። አምላክ ያዘዘው የደረገገው ነገር ከሆነ ያንን ሸምጥት አትክድም፣ ይወታችኋል አይደል? ፈዳሁ ሴት እህቶቻችን አራት ሚስት ላይ እኮ ይቆረቁራቸዋል፣ አይሆንም ይላሉ። እነሱ ፍላጎታቸው ነው ግን እንቀጹን እየካዱትም አለ ሴት ልጅ በዚያ ላይ ባሏን አንተ እንድታገባብኝ አልፈልግም ብትል አራት የሚለውን እየተቃወመች አይደለም፣ ይህን ህጉን እየተቃወመች አይደለም። በቃ ቅናት ይዟት እንድታገባብ አልፈልግም ብትል አይ ወንጀለኛ ናቸች ሴት አይባልም። ሼክ አብዱልዐዚዝ ብን ባዝ፣ ሼክ ሷሊህ አልፈውዛን ለምሳሌ ተጠየቁ በዚህ ጉዳይ ላይ አንድ ሴት ባሏ ሲያገባት ጊዜ ከእኔ ሌላ ላታገባብኝ ብላ መስፈርት ማስቀመጥ ሀቅ አላት ወይ ተባሉ። አሁ ሀቅ አላት፣ ትችላለች፣ ትችላለች ያንን ስታደርግ ግን ህጉን እየተቃወመች አይደለም። የአምላክን ህግና ስርዓት እየተቃወመች ሳይሆን ዝቅቅ ስለምትቀና ሴት ልጅ እሺ። ይሄንን ቃል ገብቶትም በመካብድ ላይ ይበላል የአንባሏን ፍች ብትጠይቀው ሀቅ አላት ወይ ሲባል አዎ ትችላለች። በቃ እንደዚህ እንደዚህ ቃል ገብተህ ነበር፣ አሁን ቃልህን ካጠፍክ ፍታ ማለት ትችላለች። ቻላ ነው እና ስለዚህ እንደ ፍላጎታችን የተዘጋጀ ህግ እኛ የምንመራው ከሆነ የአምላክን ህግ ይሄ አይሆንም እሱ ነው ሊመራ የሚገባው። ስለዚህ የአጎት ልጅ ነው ማግባት የሚለው መጽሐፍ ቅዱስ ላይ ያለ ነገር ነው። የአጎት ልጆች ይጋቡ ነበር። ሙሴና አሮን የተወለዱት የአጎትና ያጎት ልጆች ተጋብተው ነው። ወላይ እንዳሁ ይሄ ነው የሚለው የአማርኛው ነው። እንግሊዝኛውን ወይም ዕብራይስጥን ሄዳችሁ ብታይ ትደነግጣላችሁ። አክስቱን ነው ያገባው። አክስቱን የሙሴ አባት ማለት ነው። አክስቱን ነው ያገባው። አክስቱን አግብቶ ነው የወለዳቸው ነው የሚለው። የጌታ ሰዎች ዘመናችሁ ይባረክ። አክስቴን አግብቼ እነ ሙሴና እና አሮንን መውለድ ማለት ነው። አስባችሁት ጸጋው የበዛላችሁ በጸጋው እየኖራችሁ ያላችሁ እዚህ ሰፈር ያለ የአየር ጸጋ በጣም ይገርማል። ያው ሰላም እዚህ መስጂድ ትመጣለች